ጎረመድህን የህዝባዊ ወያኔ ሀርነት ትግራይ ህወሀት ማዕከላዊ ኮሚቴ አባል ክቡር ታጋይ ኪሮስ ካሳሁን፣ በህወሀት ጽህፈት ቤት የፓርቲዎች ግንኙነት ኃላፊ ክቡር ዶክተር አዲስ መኮንን አገው ለፍትህና ዲሞክራሲ የተቀዳሚ ፕሬዚደንት ክቡር አቶ አላምሮ የወርዳው፣ የአገው ብሔራዊ ሸንጎ ፕሬዚደንት የተከበሩ አቶ ሜንጌላ ውቲካ፣ አፋር ዲሞክራሲ ፓርቲ ሊቀመንበር ክቡራን የሀይማኖት አባቶች ክቡር ሊቀ ስልጣን ቆመስ አባ ኪሮስ ጸጋዬ በአዲስ አበባ የደብረ ገሊላ ቅዱስ ሚካኤል ካቴድራል ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር መላከ ምህረት ቆመስ አባ ቢንያም ወልደ ሳሙኤል በአዲስ አበባ የሐመረ ኖህ በአታ ለማርያም ዋና አስተዳዳሪ፣ ሌሎች የሃይማኖት አባቶች እንደየማዕረጋችሁ ተከበራችሁ። የትግራይ ክልል ተፎካካሪ ፓርቲ ተወካዮች ተከበራችሁ። ከትግራይ ጊዜያዊ መንግስት ከተለያዩ ተቋማት የመጣችሁ ወንድሞች ተከበራችሁ። ከኢትዮጵያ ብሔራዊ ምርጫ ቦርድ የመጣችሁ ታዛቢዎች ተከበራችሁ። ከዋክምራ ዞን ከሁሉም ወረዳዎች የመጣችሁ ታዳሚዎች ክቡራን፣ ከትግራይ ክልል አጎራባች ወረዳዎች የመጣችሁ ታዳሚዎች ክቡራትና ክቡራን፣ ከሁሉም አስቀድሜ ይህ ሁሉ ይህን ሁሉ ፈተና አልፈን ለዚህ ታሪካዊ ቀን እንድንደርስ ላደረገን ላምላካችን ምስጋና እንዳቀርቡ በታላቅ ትትና ጠይቃለሁ። በመቀጠል የዚህ ጉባኤ መሰረታዊ ዓላማ ትግላችን ህጋዊ ውቅና ኑሮት ይበልጥ አሳታፊና ሰላማዊ በማድረግ የህዝባችንን የዘመናት ጥያቄና ድርጅታዊ ዓላማችንን በህገ መንግስቱ መሰረቱን ማድረግ ነው። ድርጅታችን አዴን አንግቦት የተነሳው ህዝባዊ ዓላማ የአገው ህዝብ አሰፋፈር፣ ስነ ልቦና፣ ቋንቋ፣ ታሪካዊ ዳራ ማንነትና ፍላጎት መሰረት ያደረገ የአገው ብሔራዊ ክልላዊ መንግስት በመስረት ለዘመናት ሲደርስበትና የደረሰበት ካለው መዋቅራዊና ሰውሰራሽ በደልና ጭቆና ነፃ እንዲወጣ በማድረግ ኢኮኖሚያዊ ማህበራዊና ፖለቲካዊ ተጠቃሚነትን ማረጋገጥ ነው። ክቡራትና ክቡራን፣ ከላይ እንደተጠቀሰው የትግላችን መዳራሻ በኢትዮጵያዊነት ማዕቀፍ የአገውን ህዝብ ከባርነት አውጥቶ ራሱን የቻለ የአስተዳደር ነጻነት እንዲኖር ማድረግ ነው። እዚህ ላይ መገንዘብ የሚገባን የራስን ጉዳይ በራስ የመወሰን ጉዳይ በተለይ ለአገው ህዝብ ከህልውናው ጋር የተቆራኘ በመሆኑ አቅልለን የምናየው ጉዳይ አለመሆኑ ነው። አገውን ነጻ የማውጣት ጉዳይ ህዝብ ህዝብ ሲደርስበት የነበረውን እና ካለው ማህበራዊ ምጣነ ሀብታዊና አስተዳደራዊ በደል ነጻ ከማውጣት ጋር ብቻ ሊያያዝ አይገባም። አሁንም ባለንበት ክልል መንግስትና ህዝብ ለህዝባችን ክብር ተሰጥቶት እኩልነት ቢረጋገጥም እንኳን የነጻነት ትግሉ ተጠናክሮ ሊቀጥል የሚገባው ነው። ምክንያቱም የአገው ህዝብ ሁሉን አቀፍ ችግር ሊፈታ የሚችለው የአገውን መልክዓ ምድር፣ ባህል፣ ታሪክና ህዝቡን አሁናዊ ንቃተ ህሊና መሰረት ያደረገ ራሱን የቻለ ፖሊሲና ስትራቴጂ ተቀይሶ ተግባራዊ ሲሆን በመሆኑ። ከዚህ አንጻር ሲታይ ነጻነታችን መመንዘር ያለበት ከግለሰብ ነጻነት ጀምሮ ነው። የአገው አባል የሆነ ግለሰብ በየትኛውም ቦታና ሁኔታ ማንንም ሳይፈራ ለባህሉ ቋንቋውና ታሪኩ የሚገልጽበት ነጻነት ሊጎናጸፍ ይገባል። የምጣኔ ሀብት፣ የባህልና የአስተዳደር ፖሊሲዎችና ስትራቴጂዎች መቀረጽ ያለባቸው የአገውን ህዝብ ህመም ጠንቅቆ በሚያውቁ የራሱ ልጆች የሚሆንበት እድል መመቻቸት አለበት። ባጭሩ ትግላችን ለዘመናት ተቀብሮ የነበረውን ታሪክ፣ ባህልና አስተዳደራዊ አንድነት ወደ ነበረበት መመለስና መነሻ እሴቱ ሳይለቅ ለቀጣይ ትውልድ በሚመጥን መልኩ መሰረት መጣል በመሆኑ ይህን ሊመጥን የሚችል ሁሉን አቀፍ ዝግጅት ማድረግ የድርጅታችን ተቀዳሚ ተግባር ይሆናል። እንደሚታወቀው ከአክሱም ዳይነስቲ እንደሚታወቀው አገዎች በቅድመ አክሱም፣ በአክሱም እና በድህረ አክሱም ዘመናት በተለይ በምርምር በእጽዋት ምርምር፣ በእንስሳት፣ በአዝርእት፣ በስነ ጥበብ፣ ህንጻ ጥበብ፣ ዲሞክራሲን በማለማመድና በስነ መለኮት ትልቅ ስራ የሰሩ ህዝቦች መሆናቸውን አለም ሳይወድ በግዱ የሚቀበለው ሀቅ ነው። በተለይ ከአክሱም በኋላ ዛጎ የሚል ኪንግደም መስርተው ከሶስት መቶ ዓመታት በላይ ባስተዳደሩበት ዘመን ሀገሪቱ ፍጹም ሰላምና መከባበር የሰፈነባት የእኩልነትና የአብሮነት ተምሳሌት ሁና ሁሉም በእኩል የሚስተናገዱበት ስርዓት ተክለው ከማስተዳደራቸውን በላይ ከዓለም አእምሮ በላይ በሆነ ጥበብ ህንፃን ከላይ ወደታች ከአንድ አለት ፈልፍሎ በመስራት ዓለምን ጉድ ያሰኘ ታሪክ የተዉ ከፈጣሪያቸው በነበራቸው ልዩ ግንኙነትም ቅድስናን ከመንግስትነት አስማምቶ የነውሩ ህዝቦች ናቸው። የአገው ህዝብ ከሌሎች ጥንታዊ ነገዶች ጋር በጋራ በመሆን ኢትዮጵያን ኢትዮጵያ ያሰኘ ለሌሎች ብሔሮች የልሳን፣ የአስተዳደር፣ የመቻቻል እሴት ምንጭ የሆነ ዲሞክራሲን በንድፈ ሀሳብ ሳይሆን በገቢር ያሳየ ለጦርነትና ሁከት የማይቸኩል ቅንነትና ፈሪሃ እግዚአብሔር ያለው በባህል በቋንቋና ታሪክ በቀደምትነቱ ተወዳዳሪ የማይገኝለት ህዝብ መሆኑ የታሪክ መዛግብት ያስረዳሉ። እንደሚታወቀው ከአክሱም ዳይነስቲ ቀጥሎ ዳይነስቲ ቀጥሎ አስደናቂ ጥበብና የዘመን አስተዳደር የታየው በዛጉዌ ዳይነስቲ ነው። አገዎች ለ355 አንዳንድ ምሁራን 73 ያደርጋሉ፣ አንዳንዶቹም ዝቅ ያደርጋሉ። በመካከለኛ ከ915-1270 ያሉ አመታት ኢትዮጵያን በጥበብ በእኩልነትና ፍትሃዊነት ሲያስተዳድሩ በንግስና ዘመናቸው የሚደራደራቸው አንዳችም ኃይል አልነበርም። አልነበረም የአገውን ህዝብና አስተዳደር አይበገሪነት የተረዱ ባለንጣዎች ስልጣኑን ለመንጠቅ ከጉልበት ውጭ ያለ አንድ ዘዴ ይዘየዱ። እሱም ሃይማኖትን በሃይማኖት ስም አገዎችን የማሞኝስ ዘዴ ነው። አገዎች ስልጣናቸውን በሴራ ተነጥቀው መንግስትነት ወደ ሌላ ከዞሮ በኋላ የህዝባችን ሃይማኖትኝነትና የወቅቱ ዝቅተኛ ፖለቲካዊ፣ ማህበራዊ ንቃተ ህሊና እንደ መልካም እድል በመጠቀም በወቅቱ የነበራቸውን ስልጣን መንጠቅ ብቻ ሳይሆን ቀጣይም ስልጣን እንደማይገባቸው የሚተርኩ የሃይማኖት ሽፋን ያደረጉ የተዛቡ ትርክቶችን በማሰራጨት የዓለም ህዝብ በአገው ህዝብ ባህል፣ ቋንቋና ታሪክ ላይ የነበረው ትክክለኛ እይታ ከማዘባታቸውም በላይ አገዎች ራሳቸውን አገዎች ራሳቸውን በማንነታቸው እንዲያፍሩና እንዲደናገሩ ጭምር ብዙ ስራ ተሰርቷል። የተከበራችሁ ታዳሚዎች አገዎች ከሀገር መንግስት ምስራት አስካለንበት ዘመን ድረስ ለሀገር ያበረክቱት አስተዋጽኦ ከፍተኛ ቢሆንም የሚሰጠው ምላሽ ግን ሁሌም ቢሆን ክህደት ነበር። ምንም እንኳን ዋግሹም ስዩም ወሰን ኃይሉ እንደ ወላጆቼ ራስ ገዝነት ካልሆነ የተጨፈለቀ ግዛት አስተዳድሬ ታሪኬንና የአገውን ህዝብ ክብር ዝቅ አላደርግም ብለው አልቀበልም ቢሉም የመጀመሪያ ክህደት የተፈጸመው አጼ ኃይለስላሴ ሽሽት ከሽሽት ከተመለሱ በኋላ ለ ስድስት ዓመታት ራስ ገዝ የነበረውን የአገዎች ግዛት ወደ አውራጃና ዝቅ ሲያደርጉ ሲሆን፣ ሁለተኛው ክህደት በራሳችን ልጆች መስዋዕትነት ጭምር ወደ መንግስትነት የመጣው በአዴን ለዘመናት በጋራ የኖሩ በታሪክ በባህልና በአስተዳደር ተጠናጠ ተነጣጥለው የማይታዩ አንድ የሆኑ ህዝቦችን ላስታና ዋግ በሚል ከመነጣጠሉም በላይ ራሳችን ችለን የምንተዳደር ህዝቦች ሁነን እያለ በትምክህት በታወረ ክልል ውስጥ እንድንጨፈልቅ ሲያደርገን ነው። የዋግና ላስታ ህዝብ ከአክሱም ዘመነ መንግስት ጀምሮ በጋራ የኖረ ህዝብ እንደመሆኑ በጋራ የመሆን ታሪካዊና ተፈጥሯዊ መብት እንዳለው ግልጽ ነው። ላስታና ዋግ የማይነጣጠሉ ብቻ ሳይሆን አንዱ ያለ አንዱ መኖር የማይችሉ የጋራ ታሪክ፣ ባህልና ማንነት ያላቸው አካባቢዎች ናቸው። የአገው ታሪክ ሲነሳ ላሊበላ ታሪክ የላሊበላ ታሪክ ሲነሳ ደግሞ የአገው ታሪክ ስለሚነሳ ሊለያይ የሚችል ጉዳይ አይደለም። አብሮነታቸው ጥገናዊና ሰው ሰራሽ ሳይሆን አንዱ ያለ አንዱ ዋጋ የማይኖራቸው እጅግ የተቆራኙ አካባቢዎች መሆናቸው እየታወቀ እንዲነጣጠሉ መደረጉ ሆን ተብሎ የተሰራ ሴራ መሆኑን ያሳያል። የአገው ህዝብ አማራ ክልል በሚባል ግዛት እንደተጠቀለለ እንዲጠቀለል ከተደረገ በኋላ በማንነቱ ብቻ ተለይቶ የመማርና የመለወጥ መብቱ የተነፈገ ቋንቋውንና ታሪኩን እንዳያሳድግ የተከለከለ ብቻ ሳይሆን ታሪኩንና ባህሉን የተነጠቀ ህዝብ ሆኗል ማለት ይቻላል። ከዚህ በተጨማሪ የመልማት ተፈጥሯዊና ህገ መንግስታዊ መብቱ ተነፍጎ ለድህነትና ኋላቀርነት እንዲጋለጥ የተፈረደበት ህዝብ ሆኗል። ይህ አልበቃ ብሎ በዚህ ሰዓት ደግሞ ጽንፈኞቹ ኃይሎች ተቆራርሶ በውስን ግዛቶች ብቻ የተወሰኑን አገውነት ሙሉ በሙሉ አጥፍቶ በምትኩ ደባል ማነት እንዲተካ አቅዶ በመተግበር ላይ ይገኛሉ። የአገው ህዝብ በተለይ ወጣቱና ምሁሩ መገንዘብ ያለበት የአገው ህዝብ ከነበረበት ከፍታ ወርዶ አሁን ያለበት ደረጃ ያደረሰው ሌሎች በፈጠሩት ጫና ብቻ ሳይሆን በራሱም ድግፈት መሆኑ ነው። ድክመታችን በዋናነት ከተፈጥሮ ህግ ውጪ ኢትዮጵያዊነትን ከአገውነት በማስበለጣችንና በጋራ ጉዳይ በጋራ መቆም አለመቻላችን በመሆኑ በትናንሽ አጀንዳዎች ተጠምደን ከምንዳክር ለህልውናችን ቅድሚያ በመስጠት የወላጆቻችንን አደራ ብቻ ሳይሆን የቀጣይ ትውልድ አደራም ያለን መሆናችን እናውቀን ኃላፊነታችን ልንወጣ ይገባል እላለሁኝ። አንዳንድ ትግላችን እንዲቀጭጭ የሚሹ አካላት ትግሉ በቋንቋና በውስን አካባቢዎች ለማጥበብ ሲሞክሩ ይታያል። የአዴንን ትግል በቋንቋና በአካባቢ ለማጥበብ መሞከር የከፈልነውና የከፈልነው ያለነውን መስዋዕትነት አሳንሶ ከማየት የሚመነጭ አላዋቂነት ውጤት ነው ብለን እናምናለን። እንደ አዴን እምነት የአገው ህዝብ የሚናገራቸው ቋንቋዎች በት ውስጥ ያገኛቸው ሳይሆን የራሱ አይምሮ ውጤቶች ናቸው የሚል ነው። በዚህም መሰረት አንዱን ቋንቋ ከሌላ አላሳንሰንም፣ ይሁን አብልጠን የምናይበት ምንም ምክንያት የለንም። አማርኛ ቋንቋ አይደለም ለባለቤቱ አገው ህዝብ፣ ሁሉም ብሔሮች የስራ ቋንቋ ሲያደርጉት የመጡት አንጡራ ሀብታችን ነው። የእኛ አላማ ህዝባችን ነጻ የማውጣት ቅዱስ አላማ እንጂ የቋንቋና የመንደር ጉዳይ አይደለም። በመሆኑም በዞናችን በተለይ በአንዳንድ የብልጽግና አመራሮችና የጽንፈኛ ተልእኮ አራማጆች እየታየ ያለው ቋንቋና አካባቢነትን መሰረት ያደረገ ቡድንተኝነት በአስቸኳይ ተቀርፎ በጋራ አጀንዳችን ዙሪያ በጋራ በመቆም ራሳችንና ህዝባችንን ከውርደት ለማዳን ጊዜ የለኝም በሚል መንፈስ እንድንረባረብ ወገናዊ ጥሪያችንን እናስተላልፋለን። እንደ አገው የጎደልን እንደ አገው የጎደልን አንድነትና መተባበር ነው የጎደልን በጋራ የመቆም ችግር በመፍታት ከሞግዚት አስተዳደር ሙሉ በሙሉ ነጻ እስክንወጣ በጋራ እንድንቆም ጥሪያችንን ማቅረብ እንወዳለን። ወንድም የጎጃም አገው በሀገራችን ትላልቅ ተግባራትን ስትፈጽም የመጣ ኩሩ ህዝብ መሆንህን ወዳጅ ከጠላት በደንብ የሚያውቁ ሀቅ ነው። አሁን ደግሞ በአገዋዊ ማንነትህና የማንነት መገለጫ በሆነው ባህል ልማት ላይ እያሳየው ያለው ጠንካራ ስራ አንድ በራሱ የምትማመን አንድ በራሱ ማንነት ከሚተማመን ማህበረሰብ የሚጠበቅ ተግባር በመሆኑ ይበልጥ ተጠናቅሮው ሊቀጥል የሚገባው አኩሪ ተግባር ነው እንላለን። ይሁን እንጂ በባህል አቤቱ እየታየ ያለው አንድነት ፖለቲካዊ ንቃተ ህሊናችንን አንቅቶት እንድንደራጅ ካላደረገን ዙሮ ዙሮ ከግዞት እንደማንወጣ ልንገነዘብ ይገባል። ስለሆነም ያለህን የሰውና የከባቢያዊ እምቅ ሀብት በመጠቀም ለሙሉ ነፃነት መታገል ይኖርብሃል። ለዚህም ወንድም የላስታ አገው ከመቼም ጊዜ በላይ ከጎንህ እንደሚቆም ልናረጋግጥልህ እንወዳለን። ወንድም የቅማንት ትምክህተኞች በፈጠሩት የተዛባ ትረክት ምክንያት ማህበራዊ ስነልቦናዊ ና ምጠና ሀብታዊ ጫናዎችን ተቋቁመህ ህልውናህን በጀግነት አስጠብቀህ እዚህ መድረስ መቻልህ ተአምራዊ ስኬት ተደርጎ ሊወሰድ የሚችል ነው። ይሁንና አሁንም ከፊታችን ያለው አደጋ ከፍተኛ በመሆኑ ከወንድም ላስታና ጎጃም አጎ ጋር ቅንጅት በመፍጠር ብዙ የከፈልክለትን የነጻነት ጉዳይ ጫፍ ልታደርስ ይገባል እንላለን። ትናንት የጎደለን አንድነት አንድነትና መተባበር ነው። የጎደለንን በጋራ የመቆም ችግር እንደ አገው ማለት ነው። ችግር በመፍታት ከሞግዚት አስተዳደር ሙሉ በሙሉ ነጻ እስክንወጣ በጋራ እንድንቆም አሁንም ድርጅታዊ ጥሪያችንን ማቅረብ እንወዳለን። ወንድም የትግራይ ህዝብ ከጥንት ዘመን ጀምሮ በተለይ ከ16ኛው መቶ ክፍለ ዘመን ጀምሮ ይመጡ የነበሩ የውጭ ወራሪዎችን ግንባር ቀደም ተዋናይ ሆኖ የመከተ ለሀገሩና ለክብሩ የማይደራደር የስልጣኔና የአብራኖት ተምሳሌት የሆነ ህዝብ ነው። ያለ መታደል ሆኖ ግን በየዘመኑ የሚመጡ መንግስታት ስልጣን በያዙ ማግስት የጥፋት ዱላቸውን የሚያሳርፉት በዚህ የሀገር ባለውለታ በሆነ ህዝብ ላይ መሆኑ እጅግ የሚያሳዝን ጉዳይ ነው። የትግራይና የአገው ህዝቦች ከዘመነ አክሱም ጀምረው በጋራ የኖሩ በደም በስነ ልቦናና በማህበራዊ እሴቶች እጅግ የተቆራኙ የውጭ ሀገር እና ውስጥ ወራሪዎችን እና ጨቋኞችን በጋራ በመመከት ሀገራቸውንና ክብራቸውን ያስጠበቁና እያስጠበቁ ያሉ ኢትዮጵያ ና ኢትዮጵያዊ ነትን መልክ ያስያዙ ባለ ታሪክ ህዝቦች መሆናቸው የታሪክ ሀሁ የሚያውቁ ሁሉ የሚረዳው ሀቅ ነው። የትግራይ ህዝብ ወይ አንተ በተቸገርክ ዘመን ሁሉ የአገው ህዝብ ከጎንህ ሲሆን እንደመጣ ሁሉ አንተም ያን ሁላ ፈተና ተሸክመ የአገው ጉዳይ የኔ ጉዳይ ነው ብለህ ዘመን በማይሽረው ወንድማዊ ወገንተኝነትህ ወገንተኝነትህ ስትደግፍ ብቻ ሳይሆን አገው ነፃ ባለመውጣቱ የደረሰበት ያለውን ጭቆና ስትታመም እንደምትኖር ስለምናውቅ ያለን ክብር በጣም ላቅ ያለ ነው። በመሆኑም የገጠምህን ፈተና ከወላጆችህ በወረስከው ችግር የመፍታት ጥበብ ከማረም ጎን ለጎን ወንድም የአገው ህዝብ የጀመረውን የነጻነት ትግል ከጎን ሆነ እንድትደግፍ አደራ እንላለን። እንደ አገው ዲሞክራሲያዊ ንቅናቄ ለፌዴራል መንግስት፣ ያለን መልእክት የአገው ህዝብ ነጻነት ጉዳይ ከሀገሪቱና ከቀጠናው ዘላቂ ሰላምና ልማት ጋር እጅጉ የተቆራኘ በመሆኑ ከፍተኛ ትኩረት የሚሻው ነው እንላለን። በክልሉ ያለው የተዛባ ማህበራዊ ውቅር ሚዛኑን ሊጠብቅ የሚችለው በአማራ ክልል ለማለት ነው፣ የሚችለው የአገው ህዝብ ነጻነቱ ሲረጋገጥ ነው። ትምክህተኛ ኃይል ለዘመናት በፈጠረው የተዛባ ትርክት የነበረንን የአንድነትና የመከባበር እሴት ላልቷል ብቻ ሳይሆን ወደ ጥላቻም የተቀየረበት ሁኔታ እንደተፈጠረ በተግባር የሚታይ ጉዳይ ነው። ይህን አስተሳሰብ ከመደባዊ አስተሳሰብ ወደ ማህበረሰብ አስተሳሰብ በመሸጋገሩ ጠንካራ የራስ መከላከል ስራዎች ካልተሰሩ ሊፈጠር የሚችለው አደጋ ለትውልዶችም እንደሚተርፍ አያጠራጥርም። በመሆኑም በአማራ ክልል ያለው ጽንፈኝነትና ትምክህተኝነት የበላይነቱን አጥተው አተው በቀጠናው ዘላቂ ሰላም እንዲሰፍን ከተፈለገ በክልሉ የሚገኙ አገዎችን ነጻ የማውጣት ጉዳይ የፌዴራል መንግስት ተቀዳሚ ተግባር መሆን መሆኑ ታውቆ አገው ዴሞክራሲያዊ ንቅናቄና ሌሎችም የአገው ፓርቲዎች የጀመሩት የነጻነት ትግል የኢፌድሪ መንግስት በሙሉ ልቡ እንዲደግፍ በአገው ህዝብ ስም እየጠየቅኩኝ መድረኩን በይፋ መድረኩ በይፋ መከፈቱን ሳበስር ከታላቅ ክብርና ደስታ ጋር ነው። ሰላም ለሀገራችን፣ ድል ለተገፉ ህዝቦች። ሚዘንዘኩን እደረኔ ነው